አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድና የተከበሯችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከእኛ ጋ ሁሉ ሰላም፣ ሁሉ መልካም ነው። ከእናንተስ ጋ ኑሮ፣ ጤና አፊያ፣ ሁሉ ሰላም ነው? አልሐምዱላ፣ ከኛጋ ሁሉ ሰላም። ያው እንግዲህ ሰሞኑን በላይቭ ምናምን ነበር እየመጣን ያለ ነው። ዛሬ ደግሞ እስኪ ቪዲዮ አልሰራንም ለቤተሰቦቻችን ቪዲዮ እንስራላቸው ብለን ብቅ ብለናል ማለት ነው። አልናፈቃችሁም? እርግጠኛነት ትናፍቃላችሁ። ባለፈው ያው አሞዬ ጋር ነበር የመጣ ነው፣ እንደዚሁም እሙ ሀሲና ጋር። ዛሬ ደግሞ እስኪ ማሜ ጋር እንምጣ ብለን ከች ብለናል ማለት ነው፣ ቪዲዮ እንስራላችሁ ብለን። እንዴት ናችሁ? በተረፈ ምን አዲስ ምን አረጋለ? ደህና ናችሁ? ያው ብቅ ብቅ ካላ ትናፍቁናላችሁና ማለት ነው። እና እንዴት ናችሁ ውዶቼ?

ና ሰብስክራይብ አድርጋችሁ፣ ሰብስክራይብ አድርጉ። ደሞ ምርጥ ምርጥ ቤተሰቦቻችን አላችሁ እናንተ ደግሞ እናመሰግናለን። ቪዲዮውን ላይክ አድርጋችሁ አስጀምሩት ማለት ነው እሺ። እና ያው እንግዲህ የማስብን ሆስት ዘርቆ ዩቲዩብ ወርሰናል። አዎ

የመስከው መሆን ደግሞ ከፈለግን ጥሩ ጥሩ ነገሮችን ሰራ ነው የምንፈልገው። ኢንሻላህ ለእናንተ ደግሞ ጥሩ ጥሩ ነገር መታመታ ነገሮችን ሸር የምናደርግ ያድርገን። እናንተ ጠቃሚ አስተማሪ የሆኑ ነገሮችን ሸር የምናደርግ ያድርገን። ይህን የምናደርገው ደግሞ እናንተ ስታበረታቱን ኃይል ስሰጡን ነው ማለት ነው። አብሽር ስሩ እያላችሁ ሰብስክራይብ ስታደርጉ ነው። ሰብስክራይብ አድርጉ እንደዙም ሸር ላይ ካደርጉልን ከተመቻችሁ ማለት ነው። እኛ ደግሞ የቀኑሮም ሆነ ትምህርት ለእናንተ ያስተምራል፣ ሊጠቅማል ያልነውን ወደ እናንተ ሸር ለማድረግ ዝግጁ ነን እላለሁ። ኢንሻላህ። እናንተስ ምን ልትላችሁ ነው የመጣው? አረ እንዴው በጣም ናፍቀውኛል። እንደዚህ ቪዲዮ ሰርተን አናውቅም። እስኪ እንዘይራችሁ፣ ዛሬ እናውራችሁ ብዬ ነው የመጣሁት እንጂ ኑሮዬ ምናምን አይደለም። እና ስለዚህ ሰው እኮ ይናፍቃል። ቅርብ ደግ ታውቂያለሽ ናፍቀውኛል ብሎ ነው የመጣው። በቪዲዮ ዘሊቀ አላቅም። ናፈቁኝ ሁሌም በላይቭ ነው የምመጣው። ስለዚህ አላይቭ ታገባን ብሎ ጎትጎቶ ነው ያመጣኝ። ያው እኛ ደሞ ብዙ መስዋዕት እንከፍላለን ነው እንደው እናንተ ምናደርሰዋል ነው። ስለዚህ እናንተ ደሞ በተቻላችሁ አንተራታቱን አላል ነው። እንዴት መሰላችሁ ብዙ እንትን ነው እኛ ዋይፋይ የለንም፣ ኢንተርኔት ገዝተን ነው ባለፈው ሆነ ማታ ማታ ዘጭ ነበርን ዘጭ ፍሬ እንደዛም ተገስተን ነበር። ቃም ተጫውተናል። በጣም ብዙ አስተማሪ ቁም ነገር የሆኑ ነገሮችን ስጠይቁን ስናወራቸው ነበር አሽ ሸር ስታረጉልን ብዙ ያላያችሁት ማለት ነው። እና ዝባዝን ኬላ በዛባችሁ አይደለም። ሰብስክራይብ ያደረጋችሁ አይደለም። ሰብስክራይብ አድርጎን አበረታቱን። ደግሞ ኮሜንት ጻፉ። ኮሜንት እኔ ኮሜንት የማንበብ ኮሜንት፣ እያንዳንዱ ነው። ኮሜንት እንደው ብታወኝ ማታ ማታ እዚጋ ደም ኮሜንት ጻል ማን ሰብስክራይበር ጎናና ነው ያልኩ እና ያለ ማለት ነው። ስለዚህ ከጎናችን ሁኑ፣ ተባበሩን፣ ሸር፣ ሰብስክራይብ እያደረጋችሁ እና ደሞ ትሬ አረብ ሀገር ያላችሁ ወጣቻችሁ ወንድሞቻችን ሰዓቱ አልሞላልንም። አዎ ሰዓት አልሞላልንም። ቪዲዮ አጫውትልን ፕሌሊስት አስረን አለ። የታሰረ ቪዲዮ አለ። የታሰረ ቪዲዮ አለ እሱን እያጫወታችሁ ሰዓት እንሞላለን። አድርጉልን ማለት ነው ኢንሻአላህ። በነገራችን ላይ ያዝለቀቀ ደግሞ ዩቲዩብ ያዝለቀቀ አይፈልግም። ወጥሮ መስራት ያስፈልጋል ማለት ነው። ያን ስላላደረግን ነው እንጂ ወጥረን ብንሰራ ሰዓቱ ይሞላል፣ እርግጠኛ ነኝ። እና ደግሞ እኛን ለማድረግ ማድረግ አቅቶ ሳይሆን ትንሽ ዋይፋይ ምናምን ያስቸግርናል እና ኢትዮጵያ ላይ ያ ለዛ ስለሆነ

ወጣያል ቪዲዮ እንሰራላችኋለን። አይ ቪዲዮን እንሰራለን። ኢንሻአላ አንዳንድ ሂቶች አሁን ስለ ስለ ዕለታዊ እንትን የ በቃ የተለያዩ ስለ ጥራጥሬ ዋጋ አንዳንድ ነገሮችን ለምንድን ነው ማሰረት ቪዲዮ እያላችሁ ነው። በውስጥ ኢንሻአላ እንሰራለን። ለማስቀመጥ ወጣዊ ታየ ገበያ ሁኔታዎች ተከፍሰን እንሰራላችኋለን ማለት ነው። የቃዋጋዎችን የመጋረጆ የመጅለስ እነዛን እነዛን ለምን አትሰሩልን የሚያላችኋላችሁ እንሻ አስበናል። ያን የምናደርገው ደግሞ ትንሽ ቶባችን አደግ ሲሄድልን ወጥተን ወርድን ለእናንተ እናደርሳለን ማለት ነው። ስለዚህ ማስታወቂያሁን እዚህ ኢትዮጵያ የሚገርማቸው ነገር አሁን ተከታይም ባይኖራል ማንኛውም ሰው ማለት ነው አስተዋቂያ በነጻ ስራል። እኔ አሁን ብዙ ሰው ባለፈው እያወራሁ በዛ ቅርጽ ላይ እያወራሁ

ከመቶ ሺህ በላይ ተከታይ መኖር አለበት፣ ግድ ነው። እንደዛ ስለሆነ ነው። ስለዚህ ቪዲዮዎችን የሞ እይታ አይደለ ነው ነው የሆነ ሰዓት አንድ ቪዲዮ በቃ ነው። የመጀመሪያ ቪዲዮ በቃ ቪዲዮ መቼም አልረሳውም። ያን ቪዲዮ ደግሞ በነገራችን ላይ የሰራ ነው፣ ዝም ብለን ያለ አይደለ አይዲያ። እኔ ዝም ብሎ የተሰራ ቪዲዮ ነው፣ ግን ተጠንቅቃችሁ ምናምን የሰራችሁ ቪዲዮ ሳይሆን ዝም ብሎ ብሎ እንደቀልድ ግን የሰራ ነው፣ እንደቀልድ የተሰራ ነው። ቫይራል የሚወጣው እና የገርም እይታ ነው የታየው ኮሜንቱ ራሱ

ፎቶ በየቀን ቢያንስ በቀን አንድ ቪዲዮ መለቀቅ አለበት። በቃ አንድ ቪዲዮ ባለፈው እያስተማረ ዩቱብ ላይ በቀን አንድ ቪዲዮ ሁሌ የሚለቀቅ ሲጀመር፣ በሳምንት አንድ ቪዲዮ በሳምንት አይቻልም። ስራ ጀመር፣ በሳምንት እራሱ ሁለት ቪዲዮ ወይ አንድ ቪዲዮ ግድ ነው። የሚያስተምራቸውን ሲጀመር፣ በቀን አንድ ቪዲዮ ቪዲዮ ዩቱብ ላይ አስፈላጊ ነው። ለምን? በቃ አይረሱ እንዳይረሱ በቃ ከስተመሮችን እንዳይረሱ። ከፈለክ ዩቱብ ላይ ወጥሮ የሚሰራ ካለ አንድ ሰው ሲጀመር ሁሉም ነገር እንግዲህ ማንኛውም ሰው እንትን ቢዝነስ ከሆነ ድረስ ወጥሮ መስራት አለበት። ያንን ነገር ማለት ነው። እንደዛ ከሆነ ያኔ ከስተመር እየመጣ አሁን እኛ ስንሰራ ብዙ ሰብስክራይብ ይመጣል፣ እንደዚሁም እይታ ይመጣል። ግን የሆነ ቆይተን ቆይተን ስገባ ደግሞ ይረሱታል። ገባህ? እንደዛ ነው ያለው ነው። ስለዚህ ወይ ሰልችቶን ነው ወይ ደግሞ ነው ነው እኛ ቀን በቀን እንለቅላቸው ያንን ያላረግበት ምክንያት ደግሞ አንደኛ ዋይፋይ ትንሽ ያስቸግራል፣ ኢንተርኔቱ አስቸጋሪ ነው። ብዙ አይዲያ ፈጥረሽ ይህን ቪዲዮ ተሰቃይተሽ ሳርተሽ ይታሳያገሽ ቀር ላ ነበረ በ ሲቀር ስለዚህ ላይክ አድርጉልን፣ ሰብስክሪብ አድርጉ። የማይረባ ነገር በመቶ ሺህ ምናምን ነው የምታይላሽ። ደግሞ ፌምስ የሚሆን ሳይሆን በቃ ጥሩ ጥሩ ሰዎችን በቃ በነገራችን ላይ ይቶ መልካም መልካም ሰዎችን አገናኝቶኛል ሀቂቀን ማለት ነው ብዙ ነገሮችን ተምሬበታለሁ ብዙ ሀቂቀን ሙያም ትንሽ ነው ተልእ ነው ብላችሁ መናቅ ያለባችሁም ስለ ይቶ ማንነት እኔ ይቶ በፊት ላይ ዝም ብዬ የገባሁ ሀያለሁ እንጂ ይቶ ውስጥ አውስጡ ምንድንነው ምንድነው አስፈላጊነቱ ምናምን ምናምን አላቅም አሁን ላይ ግን አልሐምዱሊላ ስለ ዩቲብ አሰራር እንዴት እንዲመቅ ምናምን ቪዲዮ ስሩልኛል ኮሜንት አይፈልጋል ስለ ዩቱብም ደግሞ አንዳንድ ልጆች የማታውቁ ስለምትኖሩ የማታውቁ ስለምትኖሩ ማለት ነው። አይደለም አይዲያ ሳይሆን ስለ ዩቱብ ህግ ኢትዮ አካፋት ያኒ እኔ ያወቅሁትን ሌላው ላይ ያውቀው ይችላልና፣ ይሄን የምትፈልጉ ካላችሁ ኢንሻአላ ሰራለሁ። እኔ ፈቃደኛ ነኝ፣ ያወቅሁትን ወደ እናንተ ሸር ለማድረግ ፈቃደኛ ነኝ። ኢንሻአላ በቪዲዮ እየሰራሁ ለቅላችኋለሁ ማለት ነው። ያው ኢትዮጵያ ላይ ስትሆን እዛ ውጭ እንዳለ እኔ አብዛኛውን ቪዲዮ ለመስራት አይመቸኝም። ምንድን ነው የምሰራው፣ በስክሪንሾት እያደረግኩኝ ቪዲዮ እየሰራሁ የማቀው ለጓደኞች ሽራ አደርጋለሁ። ሌላዋ ጓደኛ ደግሞ የምታቀውን ሸር ስታደርግ እኔ ደግሞ ያንን እማራለሁ። እንደዛ እየተደራረግ ነበር። ስለ ዩትዮብ ሁሉ ነገር ጠንቅቀን የሆነው ማለት ነው። እና እንሻላ እኔም የማውቀውን ሸር አደርግላቸዋለሁ። አሁንም ወደኋላ ለም ማለት ነው። እንሻላ ያለ ቪዲዮ አስፈላጊ ከሆነ ስለዚህ ቪዲዮ ብትሰሪ ልምችዋል። ባለሙያ ሰራላቸዋል ማለት ነው። ስለ ዩቱብ እንዴት እንዴት እንዲመጣ ምን እንዴት እንዲመጣ ምናምን ሱሱን ኮስቲም አንድ ቪዲዮ ለመልቀቅ ሀቂቃ ብዙ ጠውረዴ ብዙ ኤዲቲንግ። አሁን እኛ በተለይ አሁን ብዙ ኤዲቲንግ አላደርግም፣ ቪዲዮ ስንለቅ አናደርግም። ለምን? ገና ሞይታይዝ አልሆን ነው። ሞይታይዝ ከሆነ ግን አምሮ ተበጃጅቶ ሁሉም ነገር ተቀነባብሮ ነው የሚላክላችሁ። አሁን ላይ ግን ብዙ ህጉ አሁን ማቀናበሪያ አይች ማቀናበር አልችልም። ህጉ ገና ሞይታይዝ ሲሆን አይቀበለኝም ማለት ነው። ያ ያሰላለ ዝምብዬ ነው የቀረጽኩትን ቁጭ ያለውን በቃ ዝምብዬ እመለቅላችሁ። ሞይታይዝ እስከሚሆን ሞይታይዝ ከሆነ በኋላ ግን ታምኔላለው። ኢንትሮ አለው ብዙ ነገሮች ማስታወቂያዎች አሉ። ብዙ ነገሮች ነገሮች እየተቀነባበሩ ነው የሚላከው ማለት ነው። ቪዲዮ ጥራት የለውም፣ ካሜራ ዜሮ ምናምን ኮሜንት ላይ አይቻለኝ እና ያያ የሚሆነው ኢንሻአላ ሜታይ እስከሆነ በኋላ ነው። አሁን ላይ ግን ማድረግ ስለማልች ነው። ኢንሻአላ ቀረጻንም ደግሞ ያው ሌላም ሰው ስለሚቀርጽ እኛ ብቻ ሳንሆን የምንቀርፀው ሌላም ሰው ይቀርጻል። ገባችሁ? በዙሪያችን በዙሪያችን ያሉ ሰዎች በማይመችን ሰዓት ይቀርጻሉ የሚቀርጻሉ እና እነሱ ልካውልን እኛ ምንልካለን። አንዳንድ ጊዜ ማለት ነው። ያያ ስላለ ነው እንጂ እኛ ቀርጸ ነው አይደለም። አንዳንዱ እንትን የማይመቻችሁ አንዳንዱ ኮሜንት ላይ ነው እንደዛ ያሉት፣ የተቀረው የሚል የለም ማለት ነው። እና ኢንሻላህ አስተያየታችሁን እንቀበላለን፣ ካሜራም አቀራረጽም እናስተካክላለን። በመቀጠል ወጣ ወጣ ያለ ቪዲዮ እንለቃለን። እናንተንጠብቅባችሁ ይህን ቪዲዮ ሸርና ላይክ በማድረግ ሰብስክራይብ ያ ሰብስክራይብ ማድረግ ብቻ ነው። ኢንሻላህ በቅርብ ቀን አዲስ ነገር እንለቃለን ማለት ነው፣ ወጣ ወጣ ብለን የዚህ ቪዲዮ ሲያዩ ቤት አሁን የሲስተር ሰርግ በመሰረቱ ጥራት የለውም፣ አሰራሩ ምናምንም፣ ትንሽ ሀዘን ስለሆነ ያው እንደዛ ሆኖ ምናምን ይታ አላገኘም።

አሁን ብዙ ቤተሰቦች አዲስ ዩቲዩብ ከፍተው የሌላ ሰው ድምፅ ቪዲዮ ምናምን ቲክቶክ እየቀረጹ ይልካሉ እናንተ። ስለዚህ የራሳችሁን ነገር ከቻላችሁ ተለይ ዓረብ አገር ያላችሁ ከቻላችሁ የራሳችሁን ነገር ከተመቻችሁ ቀርጾ፣ ካልተመቻችሁ በድምጻችሁ እምቢሆን ማለት ነው። አሁን የራሳችሁን ነገር ቀርጾ ኮፒራይት ሰን ይዛችሁ ነው በኋላ እንዲያለፉ ማለት ነው። አሁን ያንን ሞኔታይዝ ከሆኑ በኋላ አጠፋዋለው ቀንሷለው። ታሎ ሆኖ ሳይዲፌክት አይኖርም። ሰዓታችሁ ምን አይቀነስባችሁ? ቀንሳል ሰዓታችሁ። አዎ ያ ያ ነገር ስላልለው ሰዓታችሁ እንደቀነስባችሁ እንት እንደልባችሁ የራሳችሁን ፈጠራ እንፈልጉ ራሳችሁን ፈጠራ ነው። ሌላ ጥያቄ ካላችሁ ጠይቁን፣ ኢንሻአላህ እናስተናግዳችኋለን ማለት ነው። እሺ ጠይቁ በኮሜንት እናስተናግዳችኋለን። ማንኛውም ነገር መጠየቅ የፈለጋችሁ ነገር ጠይቁ እና ደሞ አዲስ ነገር ካለ አዲስ ነገር አለ ብላችሁ መጠየቅ ትችላላችሁ። የፈለጋችሁን ነገር ጠይቁን፣ እኛ ብቻ ነው ለእናንተ እናደርሳለን ማለት ነው። ስለዚህ ያው ዛሬ ሰላም እናዛራችሁ ጠይቃችሁ ማለት ነው። ሰላም ነው ደግሞ አይዲያ ይዘን አስተማሪ እናንተ ይጠቅማል ያለው ነገር ይዘን ማለት ነው። ረበና ሰላም በእናንተ ላይ ይሁን። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። እንወዳችኋለን።